ሰላም እንዴት ናችሁ? ማንኛውም የኦንላይን ስራ በምታገኝበት ሰዓት ፌክ ነው፣ ይሄ ውሸት ነው፣ አይከፍልም፣ ሳክስ ነው፣ እንደዚህ ነው ምናምን የምትሉ ትክክል ሊሆን ይችላል። ምክንያቱም በተለያዩ በማይገባቸው የማይሆኑት ዝም ብላችሁ ባገኛችሁት ፕላትፎርም ላይ የገባችሁ ብቻ ገንዘባችሁም ብዙ ጊዜ ተበልታችሁ ሊሆን ይችላል። በጣም ብዙ ገንዘብ አታችሁ ሊሆን ይችላል። በእርግጥ እኔ ያለፍኩበትን ስቴጅ ስለሆነ ሁሉንም ልነግራችሁ እችላለሁ። ከአንድ ብር ጀምሬ በመቶ ሺዎች አጥቸዋለሁ በኦንላይን ስራ ከስራ ያሉ በኦንላይን ስራ ዜሮ ሁኜ ወጥቻለሁ። ማንኛውም ስራ ይሁን ክሪፕቶ ይሁን ትሬድ ላይ ይሁን ፕላትፎርሞች ላይ ይሁን ዌብሳይቶች ላይ ይሁን ከዛ ውጭ ማንኛውም ነገር ኦንላይን ላይ በምትሰሩት ሰዓት የተለያዩ አፕሊኬሽኖች ሊሆኑ ይችላሉ። በጣም ብዙ ብር አጥቼበታለሁ። ለምንድነው ይህን ሁሉ ያጣበት ካላችሁኝ፣ ከእውቀት ማነስ እና ኢንፎርሜሽን ከማግኘት ወይም ኢንፎርሜሽን ከማጉደሌ የተነሳ ነው ያን ሁሉ ብር እንዲያጣ የተደረጉ እይ። ከዛ በኋላስ እንዴት ሆንክ ካላችሁኝ፣ በትንሽ የኦንላይን ስራዎች ትንሽ ብቻ ፍንጭ በማግኘት ትንሽ ስራዎችን በስርዓት ተከትዬ በመስራት በጣም ብዙ ብሮችን መልሼ ጀኔሬት ማድረግ እችላለሁ መልሼ ማግኘት እችላለሁ ማለት ነው። ስለዚህ ሁላችሁ ማንኛውም አይነት የኦንላይን ስራዎችን ሰው ስጋ ብዛችሁ ፕላትፎርምም ይሁን አፕሊኬሽንም ይሁን ዌብሳይትም ይሁን ክሪፕቶ ላይም ይሁን ትሬድ ላይም ይሁን ምንም ላይ ይሁን በእውቀት ብትሰሩ የተሻለ ነው። ያለ እውቀት የምሰሩት የምትሰሩት ነገራቶች በሙሉ ይሰራ። በእውቀት የምትራመዱ ከሆነ ሳታውቁት ያለፋችሁበት መንገድ ስትመለሱ ያስቸግራቸዋል። አውቃችሁ ያለፋችሁበት መንገድ ግን ስትመለሱም ዘና ብላችሁ ነው የምታልፉት፣ ዘና ብላችሁ ነው የምትመለሱት። ስለዚህ ማድረግ አለባችሁ ማንኛውም የኦንላይን ስራዎችን ሰው ስጋብዛችሁ ያ ስራ ላይ ሙሉ ኢንፎርሜሽን ውሰዱ። ከወሰዳችሁት በኋላ ስሩ። ኔትወርክ ማርኬቲንግ የሚሆን ዳይሬክት ሴሊንግ ላይም ይሁን ማንኛውም አይነት ፕላትፎርሞች ላይም ይሁን ክሪፕቶ ካረንሲ ላይ ይሁን ማንኛውም ስራ ሙሉ መረጃ ሳታገኙ ከትክክለኛው ከምንጩ መረጃውን ካላገኛችሁት፣ ዝም ብላችሁ ይሄ ነገር ሳክስ ነው፣ ፌክ ነው፣ ዝም ብሎ ነው፣ ጉራ ነው አትበሉ። ሰዎች ቪዲዮ ወጥቶ 10 ሺህ ብር፣ 20 ሺህ ብር፣ 30 ሺህ ብር እናንተ በሚያሳዩት ሰዓት እናንተ ሳክስ ነው ልትሉ ትችላላችሁ። ለምሳሌ በኪሴ ውስጥ ያለችውን ብር እቺን ብር አሁን እንደዚህ ወደ ላይ አውጥቼ ይቺን ብር ኦንላይን ላይ ሰርቼ ነው ያገኘሁት ብላችሁ እናንተ ምንድን ነው የምትሉ፣ ይሄ ሳክስ ነው። ይሄም ብር ኦንላይን ላይ ሰርቼ አይደለም ያገኘው ይሄ ሳክስ ነው ልትሉ ትችላላችሁ። ግን በትክክለኛ ኢንፎርሜሽን ወስዳችሁ መረጃውን በደንብ ተከታትላችሁ በያዛችሁት አንድሮይድ ስልክ ወይም በያዛችሁት ስልክ በዚችው በትንሿ ስልክ ወይም ይሄ ስልክ ኦንላይን ሊያስገባችሁ ዋይፋይ ኮኔክት ሊያደርግላችሁ ዳታ ሊከፍትላችሁ ከቻለ በዚህ ስልክ ሰርታችሁ እቺን በአንድ ደቂቃ በሁለት ደቂቃ በሶስት ደቂቃ በአራት ደቂቃ እነዚህ ብሮችን ማምጣት ይችላላችሁ። በእርግጠኝነት እውነት የምነግራችሁ ኢንፎርሜሽን ከዚህ ብር ይበልጣል። ኢንፎርሜሽን ከዚህ ገንዘብ ይበልጣል። ኢንፎርሜሽን ከማንኛውም አይነት ከምትሰሩት ነገር ኢንፎርሜሽን ይበልጣል። መቶ ብር ለማግኘት አንድ ሊንክ ክሊክ ማድረግ ምጠበቅባችሁ ከሆነ ያን ሊንክ ክሊክ ከማድረጋችሁ በፊት እንዴት ያንን ሊንክ መጠቀም እንደምትችሉ ማወቅ አለባችሁ የእናንተ ፎከስ መቶ ብር ብቻ መሆን የለበትም ፎከሳችሁ መቶ ብር ላይ ከሆነ ፎከሳችሁ ይቺ ብር ላይ ከሆነ ሁሌም እናንተ የምታሳድዱት መቶ ብርን ነው እውቀት ዜሮ ሙቀት ነፍ ነው ከዛ በኋላ ሳክሱ ማን ነው እቺን ሰርተ በኦንላይን ታገኛለህ ያለህ ሳይሆን አንተ ነህ ሳክስ። ስለዚህ እባካችሁ እቺ ሳክስ ምናምን ውሸት ነው። ኦንላይን ላይ አይሰራም። ቲክቶክ ላይ ገቢ የለውም። ፖፖ ላይ ገቢ የለውም። ኒኪ ላይ ገቢ የለውም። ፌስቡክ ላይ አይከፍልም። ዲቫ ላይ አይከፍልም። እንትን ላይ አይከፍልም። ኔትወርክ ማርኬቲንግ ብትገቡ ዳይሬክት ሴሊንግ ላይ ብትሰሩ ሄዳችሁ ይህማ ንጽህና መጠበቂያ ምርቱ የሚሸጠው ይህን ሰው አይመዘገብልኝም፣ እንደዚህ ይሄ ፕሮዳክት አይሸጥም። ይህ ስልጠና ላይ ከሆነ ደግሞ ፕሮዳክት ቤዝድ ካልሆነ ስልጠና ላይ የምሰሩ ከሆነ ስልጠና እኮ ሰው መቶ አይከታተልም። ይሄ እኮ ለእኛ ሀገር አይሆንም። ይሄ እኮ ላደጉት ሀገር ነው፣ ዶላር ለታረፋቸው ሀገር ነው የሚሆነው። ኔባል መጀመሪያ እዚህ ጋር አስተካከሉ ወንድም ሂቴ መጀመሪያ እዚህ ጋር እውቀቱን ከጫንሽ ወይም ከጫንክ፣ ማንኛውም ነገር መስራት ይችላል የሰው ልጅ። እንደዚህ አይተ ይህ ልጅ እኮ በቃ ጽም ምናምን እንዲ ይህን ቅርጽም ሳያደርግ በቃ ስለ ብር ያወራል እንዲ ስለ ግድ ያወራል እንዲ እንትን በቃ ይህ ራሱ አልተስተካከለለትም፣ ፊዚካሉ አለባበሱ ራሱ ደስ አይልም ምናምን ልትሉ ይችላል። እሱ ስለ ግል ስለ ግል ሰው ላይ ያጠለጠ ስለ ግሉ ሳይሆን ስለምታገኘ ዕውቀት ስለምታገኘው ገንዘብ፣ ስለምታገኘው ኢንፎርሜሽን፣ ስለምታገኘው ስራ ትኩረትህን ወደዛ ነው ማድረግ ያለብህ ወንድሜ፣ ይቴ፣ አትሳሳጅ፣ አትሳሳ። እሰራለሁ ካልክ ትሰራለህ፣ አገኛለሁ ካልክም ታገኛለህ። አልሰራም ካልሽ አትሰሪም፣ አላገኘም ካልሽ አታገኝም። ስለዚህ ምን ማድረግ አለብን? እችላለሁ የምትል ነገር ከሆነ እንደምትችል እርግጠኛ ሆነህ ስራ። ማደርስበት ቦታ የለም። ገቢ ያገኛለሁ ብለ የምታስብም ከሆነ ገቢ የማታገኝበት ምንም አይነት ምክንያት የለም። ይህም ቪዲዮ ዛሬ ስቀርስ በምክንያት ነው። ይህንን ቪዲዮ በትክክል ዩቲዩብ ላይ ሄዳችሁ አይታችሁ ስለዚህ ቪዲዮ ኮሜንት ያስቀመጠልኝ ሰው፣ ስለ ኦንላይን ስራዎች ኢንፎርሜሽን የምፈልግ ሰው ስለ ማንኛውም የኢንፎርሜሽን የኦንላይን ስራዎች ኔትወርክ ማርኬቲንግ የሚሆን ዳይሬክት ሴሊንግ የሚሆን ፕሮዳክትም ሽጠ ይሁን፣ ስልጠናውንም ሽጠ ይሁን፣ አፕሊኬሽንም ዳውንሎድ አርግተ አፕሊኬሽን ላይም ሰርተ ገቢ ማግኘትም ይሁን፣ ፕላትፎርም ላይም ሄደ ኢንቨስት አርግተ ፕላትፎርም ላይም ገቢ ማግኘት ይሁን፣ ኮይን ትሬድም አርግተ ይሁን፣ ወይም ደግሞ ክሪፕቶ ትሬድ አርግተም ይሁን፣ ክሪፕቶ ላይም ኢንቨስት አርግተም ይሁን ማንኛውም አይነት የስራ አይነትን የግል ስራሃም ስልጠናዎችን ፈልጌም ሌላ ነገርም ከሆነ ይህን ቪዲዮ አይቶ ወደዚህኛው ቪዲዮ መጥቶ ዩቲዩብ ስር ሄዶ ኮሜንት ሰጥቶ ኮሜንቱ ላይ እኔ ማንኛውም አይነት ኢንፎርሜሽን ለመውሰድ ዝግጁ ነኝ ያለ ሰው ካለ እኔም ለመቀበል ዝግጁ ነኝ። ማንኛውም አይነት ስልጠና ልሰጣችሁ ዝግጁ ነኝ። ካስፈለገ የቪዲዮ የዩቲዩብ ላይቭ እገባለሁ። ካስፈለጋችሁ ማንኛውም አይነት ላይፍ የሚመቻችሁን እገባለሁ። ዙም ሚቲንግም ከፈለጋችሁ እገባላችኋለሁ። የምትፈልጉትን አይነት ስልጠና ማግኘት የምትችሉበትን መንገድ እናንተ በፈለጋችሁትም እናንተ ባልፈለጋችሁትም እኔም ባዘጋጀሁት መንገድ ስልጠና ልሰጣችሁ እኔ ዝግጁ ነኝ። አሁን ይሄም ብር ለሽልማት ነው ያዘጋጀሁት ይህም ቪዲዮ ላይ ኮሜንት ሰጥቶ እዛ ጋ እኔ በሚያስቀምጠው በቴሌግራም ግሩፕ ውስጥ መጥቶ ወይም በግል ቴሌግራሜ መጥቶ እኔ አሁን የምሰጣችሁትን ኮድ መጥቶ በቴሌግራም ላይ የጻፈ ሰው ያኛውን ኮድ ያገኘ ሰው የጻፈ ሰው ከዚህ ውስጥ የመቶ ብር ካርድ ተሸላሚ ነው። የመቶ ብር ካርድ ተሸላሚ ነው። YouTube ላይ ኮሜንት ሰጥቶ ይሄን ቪዲዮ ሼር ከፈለገ አርግቶ ከተመቸው ማንኛውም አይነት የኦንላይን ስራ ለመስራት ዝግጁ ሆኖ የመጣ ሰው ኢንፎርሜሽን ከዚሁ ይጀምራል። ኢንፎርሜሽን እውቀት ከዚሁ ይጀምራል። ይሄን ቪዲዮ ላይ ኮሜንት ሰጥቶ እንደመጣ ከዚህ ውስጥ የመቶ ብር ካርድ ሽልማት ይኖረዋል ማለት ነው። በተለያየ መልኩ ሽልማቶቹ ይቀጥላሉ። ጊበዌ በጣም ብዙ ጊቨዌዎች ከዚህ በፊት ሲያዘጋጅ ነበርኩኝ። ጊቨዌዎቹን ከፈለጋችሁ በቀላሉ በካርድ መልክም ይዘጋጃል። በካርድ መልክም ካርድ የሚፈልግ ኮሜንት ላይ ብቻ ይስጠኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ፈጣሪ ባላችሁበት ቦታ ይጠብቃችሁ። ሰላም ለእናንተ፣ ክብር ለእናንተ ይሁን።